አንድ ሺ አራት መቶ አርባ ስድስተኛ ሆኔ የኢድ አልፈጥር በዓል ምክንያት በማድረግ የአራዳ ክፍለ ከተማ ስድስት ሺ ለሚሆን ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ማዕድ የማጋራት መርሃ ግብር አካሂዷል። ድጋፉ የተደረገው በክፍለ ከተማው የሚገኙ ባለሀብቶችንና በጎ ፈቃደኞችን በማሰባበር እንደሆነም ተጠቁሟል። የኢድ አልፈጥር በዓል የአብሮነት፣ የመረዳዳትና የመደጋገፍ በዓል ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚው አቶ ጌታውና በራ በሁሉም ወረዳዎች ለሚገኙ አቅመ ደካሞች ማዕድ ተጋርቷል ብለዋል። ድጋፉ በዝቅተኛ የኑሮ ደረጃ ላሉ ወገኖች አብሮነትን የሚያሳይ ተግባር መሆኑን የተናገሩት አቶ ጌታነው አበራ ድጋፉ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች በዓሉን በደስታ እንዲያሳልፉ ያስችላቸዋልም ብለዋል። አብሮነት፣ ፍቅር እንዲኖር መተሳሰብ እንዲኖር በየጊዜው የሚሰሩ ተግባራት ናቸው። እንዲህ አይነት በዓል ደግሞ ሲመጣ በተለየ መንገድ ድጋፍ የሚሰጡን የክፍለ ከተማችን ባለሀብቶች ምግባረ ሰናይና የድርጅቶች ከነሱ ጋር በመተባበር እንዲህ አይነት የአብሮነት በጋራ ከጎናችሁ አለን በዓልን በጋራ እናክብር የሚል ስሜት እንዲኖር ፕሮግራም ተዘጋጅቷል። ይሄ የማዕድ ማጋራት ፕሮግራም በክፍለ ከተማ ብቻ ሳይሆን በሁሉም ወረዳዎች በአሁኑ ሰዓት እየተከናወነ ነው ያለው። የክፍለ ከተማው የሕብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ አቶ አበራ ተስፋዬ ዘይትና ዱቄትን ጨምሮ የተለያዩ ድጋፎች መደረጋቸውን ገልጸው ስድስት ሺህ የሚሆኑ ዜጎች ድጋፍ ተደርጎላቸዋል ብለዋል። ይህንንም ምክንያት በማድረግ እያንዳንዱ በዚህ ማዕቀፍ ውስጥ እንዲካተት የሚችል ችግረኛ 25 ኪሎ ዱቄትና 5 ሊትር ዘይት ፓኬጅ ሆኖ ተደራሽ እያደረግን እንሄዳለን። አጠቃላይ በዚህ በዓል እንደ ክፍለ ከተማ ከ6500 በላይ ዜጎችን ድጋፍ እናደርጋለን። ይሄ የክፍለ ከተማ አንድ ማዕከል ላይ የሚደረግ አስተዋጽኦ ፕሮግራም ነው። በየወረዳው ደግሞ ልክ በዚህ ልክ ፓኬጁን በጠበቀ መልኩ ድጋፍ ለሚደረግላቸው ማህበረሰብ ክፍሎች እገዛ ይደረጋል ማለት ነው። ድጋፍ የተደረገላቸው የክፍለ ከተማው ነዋሪዎችም ድጋፉ በዓልን ያለምንም ችግር ለማሳለፍ አጋዥ መሆኑን ተናግረዋል። እኔ አሁን ሰባት ቤተሰብ ነው ያለው። በምን ይገዛለው የምንነበር ይህን ላደረጉ አካላት ደግሞ አላህ ይስጣቸው እድሜና ጤና የስጣቸው። ሀገራችንም አላህ ሰላም ያርገው፣ መንግስታችንም አላህ ይጠብቀው። በተለይ እኔ ዘይትም አልነበረኝም ለበዓል ማለት ነው። ምን ላረግረው ልገዛ ነው ምናምን እያልኩኝ በቃ እያሰብኩኝ ነበረ፣ በምን ልግዛ ምናምን እያሰብኩ ነበረ። ሶስት ልጆች ነው የማሳድገው። ዝምብዬ ተራርጬ ነው የምንሰራው እንጂ ቋሚ ስራ የለኝም። ስለዚህ ለተደረገልኝ በዓልን በልታት ደር ልጆቹ አብላ በሚል እሳቤ ለተደረገልኝ አድራጎት አመሰግናለሁ። እንደ ከው አሁን ይሄን ሳላስቦ ነው የመጣልኝ፣ ማለትም ዱቄቱም ሳላስቦ ነው የመጣልኝ። ግን ሳላስቦ ስላገኘሁት በጣም ነው ደስ ያለኝ። በደስታ ለማሳለፍ ሀገራችን ሰላም ሆኖ በሰላም በደስታ ለማሳለፍ ደስተኛ ያድርገን። እናንተም አላህ ያቋያችሁ።